ፍቅር ከቤት ወጥታለች፣ ቤዛ ጋ ገብታለች። ሰላም ጤና ስጠልን። የአዴ ድራማ ፍቅር እንግዲህ የዴ ፍቅር እንዳዲስ እንደገና እንደ አዲስ ጀምራለች። ፍቅር ፍቅር እየቆየች ነው። እንደምታስታውሰው አዴ እኔና ዴቭ ልንጋባ ነው በቃ ብላ ከነገረቻት በኋላ ፍቅር በጣም ተቀይራለች። ምክንያቱም ቤት ውስጥ ማንንም አታወራ ዝምታ መርጣለች። እሩታ ብታወራትም ምንም ነገር ፈቃደኛ አይደለች። ዲቪም ሊያወራት ፈልጎ ነበር። ቤቷን ዘግታ ቤት ውስጥ ነበረች የቆየችው። ነገር ግን አሁን ከቤት ወጣ ቤዛ ጋር ሄዳለች። ቤዛ ምን ፈልጋ ይሁን ጠጋ ጠጋ ያለችው ምክንያቱም ቤዛ ያለ ምክንያት አትቀርብም። የሆነ ነገር እነ ፍቅር ቤት ተመልሳ የሆነ ነገር ለመስራት ሴራ ለመስራት ጣጋ ጣጋ እያለች ነው። በፍቅር ምክንያት ወይንም ከፍቅር ጋር አንድ ላይ ሆኖ የሆነ ነገር ለመስራት ፍላጎት አላቸው ብዬ አስባለሁ። በእርግጥ ፍቅር እናቷንም አታወራም። ክፍሏን ዘግታ ነበር ቁጭ የምትለው። ነገር ግን አሁን ከቤት ወጥታ ቤዛ ጋር ሄዳለች። ቤዛ ራሱ የእናቷ የፍቅር እናት ጋር መጣ። ፍቅር እኔ ጋ ነች ለናቴ እንዳትናገሪ እብር እሰጥሻለሁ ብላኝ እኔ ግን አልቻልኩም ልነግርሽ መጣው ብላታለች፣ ለቤዛ እና ለፍቅር እናት አላመነቻትም ነበር የፍቅር እናት ሁሉም እና ማንም ሰው ቤዛን አያምናት፣ ምክንያቱም ስራዋ ይታወቃል። ለማንኛውም ፍቅር የአዴና የዴቭ መጋባታቸው በጣም እሳት ሆኖባታል። እነሱ ከተጋቡ በኋላ ምናልባት ችግር እንዳታመጣባቸው ፈርቻለሁ። ምክንያቱም አሁን እንደዚህ ከሆነች በኋላ ላይም ደግሞ ከቤዛ ጋ እንዲሁም ሌላ ነገር ፈልጋ ችግር እንዳታመጣባቸው ፈራው። ዴቭ ለራሱ ቤተሰቦቹን ለማስፈቀድ ወይም ደግሞ ለመንገር በጣም ከብዶታል። በጣም ነው የከበደው። አሁን ደግሞ ለይታ ለመናገር ፈልጎ ፍቅር እንደዛ ስትሆን ለእሷም ሳይናገር ይኸው በሆዱ ይዘዋል። ስለዚህ የዴቭ ና የአዴ መጨረሻ ምንድነው ለልይ የታመመች ነው በፊትም ታስታውሱ እንደሆነ ለልይ የምጥላት ነገር አለ አሁንም እንግዲህ ኤላ ደውሎ ድምጹን አሰምቷታል አሁንም በድጋሜ ይሄ የምጥላት ነገር እየጣላት ነው ነገር ግን ቤኪ እየተንከባከባት ነው ባቡሬ ጎበዝ ነው እንዲሁም አዴ አለችላት ነገር ግን ብትታይና ብትታከም መልካም ብዬ እያስባለሁ። ለማንኛውም መልካም ቆይታ ይሆንላችሁ።